አላህን በመገናኘት ከሞት በኋላ ተቀስቅሶ ለፍርድ አላፊት መቆምንና ምንዳን መውሰድን ያስተባበሉ ሰዎች በእርግጥ ከሰሩ። ሐታ ኢዛ ጃአትሁሙ ሳዓቱ ሂዶ ሂዶ ማለት ነው። ሐታ ኢዛ ጃአትሁሙ ሳዓቱ ሰዓቲቱ የፍርዱ ዕለት በግተተን በድንገት በምትመጣቸው በምትመጣቸው ጊዜ ቃሉ ብለው ይላሉ፣ ያ ሐስረተና ዋ ጸጸታችን ይላሉ። አላማ ፈረጥና ባጎደል ነው ነገር ፈረጠ ይፈርጡ ተፍርጠን አጎደለ ነው። አላማ ፈረጥና ፊሃ የቅያማን ዕለት በተመለከተ ባጎደል ነው ማለት ባላመንነው ባልሰገር ነው ዘካ ባላወጣ ነው ለሷ ባለመዘጋጀታችን ዋ ይላሉ ዋይ ጸጸታችን

ለዒቡን ወለሁን ለዒብ ጫወታ ወለሁ ላግጣ ዛዛታ ማለት ነው። ለዒብ ማለት መጨረሻው ባዶ የሆነ ማለት ነው። መጨረሻው ባዶ ለዒብ ይባላል። ቁም ነገር የሌለው ሕፃናት ለምሳሌ ጠዋት ይወጡና ከጭቃ ጠፍጥፈው ብዙ ቁሳቁስ ይሰሩና እንደነሱ ማለት ነው። መጨረሻ ላይ ፀሐይ ስትጠልቅ አፈራርሰው ይገባሉ። ይሄ ምን ይባላል? ላዒብ ይባላል። ለምሳሌ እግር ኳስ ጨዋታ ለምን ላዒብ ተባለ ሲባል እ ተቀኝና ተግራ ስንት ነው የሚሰለፈው? ከበረኛው ጋር ወጣቱ ደግሞ የለ መመለስ አስራ አንድ አስራ አንድ እሺ ሲደማመሩ ስንት ይሆናሉ? ሀያ ሁለት ሰዎች አንድ ሰዓት ተኩል ነው ሲሯሯጡ ሲሯሯጡ ሲሯሯጡ ሲሯሯጡ ማለት ነው። ተጩሆም ምን ብሎም መጨረሻ ላይ ምን ይዘው ገቡ ሲባል ህንፃ አልተገነባ፣ አዝመራው አልተዘራ፣ ረሀብ አልተወገደ። ምን ሲባል የሆነ አራት ማዕዘን ላይ የሆነች ክብ ነገር ገባች፣ ተጋጋጡ ምን አሉ። መጨረሻው ዜሮ የሆነ ነገር ለዒብ ይባል። የሚያገኙት ገንዘብስ እሺ እሱን ላንተ ልተወው እና ማለት ነው ለዓለም ምን አተረፉ ሲባል ማለት ነው ለዓለም ምን አተረፉ ሲባል ተዝናኑ ሰዎች ምን ቂያ ማለት ለመቆምና አላ ፊትስ ሲባል ጎላ ገባው ብሎ ደረጃው አይጨምርም ማለት ነው። ይሄ ማለት ለዒብ ማለት ይሄ ነው። ይሄ ማለት ኳስ አትጫወቱ ማለት አይደለም። ኳስ ተጫወቱ አደብ በጠበቀ መልኩ ጠንካራ ትሆናላችሁ እኛ የምንቃወመው ጫጥቃሚን ነው ሱሰኛን ነው ቦርጫም ሆኖ ስፖርት የማይሰራ ስፖርት ደጋፊን ነው እና ባጭሩ ለህው ማለት ደግሞ ምንድን ነው ማየሽገሉ አንአንፋዕ ማለት ነው እጅግ ጠቃሚ ከሆነ ነገር የሚያዘናጋ ለሁ ይባላል። ለምሳሌ ረካዓተ አልፈጅሪ ኸይሩ ሚን አዱንያ ወማ ፊሃ ኢላ ነብዩ ሰለላሁ ዐለይሂ ወሰለም ከሱብህ ሰላት በፊት የሚሰገዱ ሁለት ረካዎች ዱንያና ዱንያ ከያዘችው ሀብት ሁሉ ይበልጣሉ። የቅያ ማለት አጅሩ ሲመነዘር እና ቅያማ እያለ አላፊት መጠየቅ እያለ በዱንያ ጉዳይ ከሰላት መዘናጋት

ቀድ ነዕለሙ በርግጥ እናውቃለን። ኢነሁ ለያሐዙኑካ አለዚ የቁሉን እነሱ የሚሉት ነገር እንደሚያስተክዝህ እናውቃለን። ምንድን ነው ያሉት? እነሱ አንተን ማስተባበላቸው፣ ውሸታም፣ ድግምተኛ፣ ባለቅኔ እንዲ እንዲ ማለታቸውና ሞራል የሚነካ ንግግር መናገራቸው እንደሚያስተክዝህ እናውቃለን ፈኢነሁም ላ ዩከዚቡነክ እነሱ እኮ ግን አንተን አያስተባብሉህም አያስተባብሉህም እውነተኛ እንደሆንክ ያውቃሉ ለዚህ ነው ጣበል ወሊድ ወሊድ ኢብኑል ሙጊራ ወሊድ ኢብኑል ሙጊራ ሰዎች ተሰባሰቡና አሺር ዓለይና እስቲ ጠቁመን፣ ምንም በለው ሙሐመድን? ምን ብለን እናስጠንቀቅ? ሲባል ውሸታም ምንበል? ሲባል እንዴ እንደማይዋሻ አታቁም ወይ? አይ አይዋሽም፣ ማንም አይቀበለንም። ሙሐመድ አይዋሽም። እያች ብለው ብለው መጅኑን ነው ሲባል እንደሱ፣ ሱ አርጀሖ ዓቅለን በአእምሮ በጣም የጠለቀና የተረጋጋ ሰው የለም። ምኑ ጋ ነው እብደት የያዘው? እሱን እሺ ምን እንበል ሲባል በቃ ሳሒር ነው በለው ድግምተኛ ነው በለው ይሄ ያዋጣናል አሉ ተማክረው ፈኢነሁም ላ ዩከዚቡነከ አስተባብሉሁም ወላኪነ ዛሊሚነ ግን በዳዮቹ ከሀዲያን ቢአያቲላሂ የጅሐዱን በአላህ አንቀጾች ነው የሚክዱት ደግሞ መስተባበል አዲስ አይደለም ወለቀድ ኩዚበት ሩሱሉ ሚን ካንተ በፊት የነበሩ መልእክተኞች በእርግጥ ተስተባብለዋል። ፈሰበሩ ታገሱ አላማ ኩዝቡ በተስተባበሉበት ነገር ታገሱ። ወዑዙ በተሰቃዩበት ነገርም ሐታ አታሁም ነስሩና የእኛ ድል እገዛችን እስከመጣቸው ጊዜ ድረስ ወላ ሙበድለ ሊከሊማቲላህ

ብትሄዱ ደግሞ ሞልቷል። ስለዚህ ነፈክ ይባላል። በስር መለኪያ ቀዳዳ አንተ ብተ የነፈከን ፊል አርድ በምድር ውስጥ ቀዳዳን መለኪያን ብትፈልግ፣ አው ሱለመን ፊ ሰማ ወይ ወደ ሰማይ መወጣጫ መሰላልን ሱለም ፈልግና፣ ፈተእትየሁም ቢአየትን እነሱ ሊያምኑ ሊቀበሉ የሚችሉበትን ታምር እስቲ ፈልግ።

ቅንነት ላይ ወይ በቅናቻ ላይ በትክክለኛው መንገድ ላይ ይሰበስባቸው ነበረ። ይሄን ወለውሻ አላሁ ለጀዐለኩም እመተዋሒዳ የሚለውን ከሱረቱ ሹዐራ አራተኛው አንቀጽ ጋ አስታርቁት። አላህ ቢፈልግ ኖሮ በቅንነት ላይ አንድ ያደርጋቸው ነበር። አላህ ቢፈልግ ኖሮ አንድ ህዝቦች ያደርጋቸው ነበር የሚለውን ታዲያ ለምን አላደረጋቸው? መልካም አይደለም እንዴ እንዳንልና የተሳሳተ ግንዛቤ እንዳንይዝ አላህ ምን ይላል? በሱረቱ ሹዓራ አራተኛው ቁጥር ላይ ኢነሸ፣ እኛ ብንፈልግ ኖሮ ይላል መጀመሪያ ላይ ሶስተኛው ላይ ለአለከ ባኺዑ ነፍሰከ፣ ኢ ሃሊኩ ነፍሰከ ማለት አንተ ራስን ልታጠፋ ደረስክ አላህ የኮኑ ሙእሚኒን እነሱ አማኞች ባለመሆናቸው ኢነሸ ብንፈልግኮ ኑነዝል አለይህም ሚነ ሰማይ አየተን ከሰማይ ተአምርን እናወርድባቸው ነበረ። ፈዘለት አዕናቁሁም ከዛ ለሚወርደው ተአምር አንገቶቻቸው ለሃ ኻዲዒን ያጎነበሱ፣ የታዘዙ ይሆኑ ነበራል። ምሳሌ አላ የሰገደን ያመነን በዱንያ ላይ ቢያቀማጥለው የካደን ልክ ከቤቱ ሲወጣ ከሰማይ የወረደ ድንጋይ ቅው ክልው ቢያረገው አረ በኑር አጣው ባምን ይሻለኛል አይልም እንዴ ምበላው ምግብ አጣው ምጠጣው አጣው መላወሻ እንኳ አጣው ምን መላ አለኝ ማመን እንጂ አይልም እንዲናረግ ነበር ማለት ነው ባጭሩ ቢፈልግ እንኳን አስገድዱ ሁሉንም ያሳምን ነበረ ግን ይሄን አልፈለገም ወቁልል ሐቁ ሚን ረቢኩም ብለበላቸው እውነት መጣ ከጌታችሁ ዘንድ። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር እንዲ ሆነ ነው ነገሩ፣ ገባና ስለዚህ፣ ወለው ሻ አላሁ ለጀዐለሁም ኡመተን ዋሒዳ አያቱ እንዲ ወለው ሻ አላሁ ለጀማዐሁም አለልሁዳ የሚለውን አስገድዶ ማሳመን የአላህ ፍላጎት አይደለም። ለዚህ ደሊሉ ሱረቱ ሹዓራ አራተኛ የያዟትች ቁልፍ ነች ኪ